አለቃ ገብረ ሃና ቀልዳቸው ታሪካቸው ተነግሮ አያልቅም። ማታ አንዲት ሴት ቤት ያድራሉ። አለቃ ገብረ ሃና በጠዋት ተነስተው ለአገልግሎት ወደ ቤተ ክርስቲያን ሲሄዱ የሆነ ሰው ተመልክቷቸው ኖሮ ሴት ቤት እንዳደሩ ቤተ ክርስቲያን እንዳይገቡ ይከለከላሉ። አለቃ ተንኮለኛ ናቸው። በሴቶች መግቢያ በኩል ይሄዱና ዛሬ ቤተ ክርስቲያን ሴቶች እንዳይገቡ ተብሏል፣ እኔም ምክንያቱ አልገባኝም። ስለዚህ እንዳትገቡ እዚያ አካባቢው ቁሙ ይሏቸዋል። አለቃ ትልቅ ሰው ናቸውና ቤተ ክርስቲያን ሳይገቡ ከውጭ ቆማሉ። አንድ የቤተ ክርስቲያን አባት ይህንን ሁኔታ ይመለከቱና አንዱን ሰውዬ ጠርተው ሴቶቹ ወደ ውስጥ የማይገቡ ለምንድን ነው ብለው ይጠይቃሉ። በዚህን ጊዜ ያ ሰው አለቃ እንዳይገቡ ከልክለዋቸው ነው ብለው ይመልሳሉ። አለቃ ገብረ ሃና ለጥያቄ ተጠሩ። አለቃ ለምንድን ነው ሴቶችን ወደ ቤተ ክርስቲያኑ ወደ ውስጥ እንዳይገቡ የከለከሏቸው? ተባሉ። አለቃ በዚህ ጊዜ እ እኔ የነካሁት ወደ ውስጥ እንዳልገባ ከተከለከልኩ እነሱ የያዙትማ እንዴት ወደ ውስጥ ይገባሉ ብለው ተናገሩ ይባላል። ያለቃ ቅኔ ይገባቸዋል ብዬ አስባለሁ። አለቃ የነካሁት ያሉት ይገባቸዋል። እኔ የነካሁት ከተከለከልኩ አሉ። አለቃ እነሱ የያዙት እንዴት ወደ ውስጥ ይገባሉ አሉ። ምክንያቱም አለቃ ከሴት ጋር ግንኙነት አድርገዋል። ግንኙነት የሚደረገው ደግሞ በምን እንደሆነ ይታወቃል። አለቃ እንደ ገቡ ተከለከሉ። ዋናውን እቃ ደግሞ የያዙት ሴቶች ናቸው። እኔ ተከልክዬ የነካሁት እንዴት እነሱ እቃውን የያዙት ይገባሉ ነው ጥያቄው። አለቃ እንደዚህ ነበሩ። ምንም ማድረግ አይቻልም። የፈለጉትን ነገር በፈለጉት ሰዓት በቅኔ ይናገሩ ነበር። ለዚህም ነበር አለቃ የሚፈሩት። ለዚህም ነው እስካሁን ድረስ በቀልዳቸው የሚታወሱት። ፎሎ አድርጉ። እንደነዚህ ያሉ ነገሮችን እያቀረብን እንማማራለን። አመሰግናለሁ።